እዩኝ እዩኝ ማለት በኋላ ደብቁኝ ደብቁኝ ይመጣል ማለት ነው አንዳንዴ በህይወታችን የምንሰራቸው ስህተቶች እስከ መጨረሻ ድረስ ዋጋ ያስከፍሉናል ማለት ነው ሰላም እንዴት ናችሁ ውድ የሙ ቤተሰቦች እንደምን አላችሁ እንግዲህ ያው የቻናሌ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ አዳዲስ የምትመጡ እህት ወንድሞቼ እንኳን ደህና መጣችሁ እንዲሁም ቻናሌ የምታዩ የምትጎበዩ ሰብስክራይባችሁና ላይካችሁ እንዳይረሳ ደውል ምልክቱን በምጫን ቤተሰቦቼ ሆኖ እያልኩኝ እያመሰገንኩኝ ወደ እነዚህ እህቶቻችን ወይም ወንድሞቻችን እሄዳለሁ ማለት ነው። እውነት ለመናገር አንዳንዴ እኔ በጣም ያሳዘነኝ ካሳዘኑኝ ነገሮች እነሱ የሰሩት ቪዲዮ አይደለም። እያሳዘነኝ ያለው ምናልባት ሶስት መቶ ምናምን ሺህ ተከታይ አላቸው፣ ከሶስት መቶ ምናምን ሺህ እንደው የረባ ኦርቶዶክስ የለም ወይ? አንድ በሃይማኖቱ የጸና ኦርቶዶክስ የለም? ሀይ የሚላቸው የለም? ተው እረፉ፣ አሁን ትክክለኛው ጊዜ አይደለም የሚላቸው የለም። እኔ እና ብርሽ አላቅም። እኔ መጨረሻችሁ እግዚአብሔር ያሳምርላችሁ፣ እግዚአብሔር ያሳምርላችሁ። ግን እንደ እህትና እንደ ወንድም የሚሰማኝ ነገር ነገ እናንተን የሚጎዳችሁ ነገር ነገ የምትጸጸቱበት ነገር እያየውኝና የምታረጉት ነገር እያየውና ያለው ነገር ሳልናገር ካለፍኩኝ ነገ የሆነ ነገር እናንተ ላይ ቢፈጠር እንዲ ጸጽተኝ አልፈልግም። የምታረጉት ነገር ትክክል አይደለም። መታረቃችሁ የሁላችንም ደስታ ነበረ። እናንተ ድራማ ሚሆን፣ ጫወታ ሚሆን፣ ስራ ሚሆን፣ በማንኛውም አይነት መንገድ ኑ። ግን መታረቅ የሰው ልጅ ተጣልቶ ሲታረቅ ደስ የማይለው ሴጣን ብቻ ነው። ይሄ መታረቃችሁ የሁላችንም ደስታ ነው ማለት ነው። ግን አሁን የምትናገሩትና አሁን የምታረጉት ነገር ትክክል አይደላችሁ። ወደ ራሳችሁ ተመለሱ። አሁን የሚደረግበት ሰዓትም አይደለም። እናንተ የምትደሰቱበት፣ የምጨፍሩበት፣ የምትበሉበት ሰዓት አይደለም። ሃይማኖታችሁ ማንኛውም ማንኛውም አይነት ሃይማኖት ይሆን ይሄ አይመለከተንም በእርግጥ ስለ ሃይማኖታችሁ እኛም አያገባንም። ምክንያቱም ሃይማኖት የግል ነው። አንድ ሰው ይኩነንም ማን ነው ጻዲቅ የሚሆን ኮነኔ የሚሆን የራሱ ጉዳይ ነው። ስራውን የሚያወጣው ግን ሌሎች አስተማሪ እንዳትሆኑብን፣ ለሌሎች እንቅፋት እንዳትሆኑብን አሁን እንኳን እናንተ በኦርቶዶክስ ስም ያላችሁ እናንተ ይቅርና በኦርቶዶክስም የሌለ ሰው በአሁን ሰዓት ስለ ሰርግና ስለ ጭፈራ ስለ ደስታ የሚያስብበት ሰዓት አይደለም። በቃ አሁን እግዚኦ ብሎ እግዚአብሔርን የፈጠረውን እናንተ ወጣት ናችሁ። በወጣትነት ዘመናችሁ እግዚአብሔርን የምታመሰግኑበት፣ እግዚአብሔርን የምታገለግሉበት ሄዳችሁ የተቸገሩትን ምትጸድቁበት ወይም ደግሞ የተቸገሩትን የምታዩበት ሄዳችሁ ቅዳሴ ምታስቀድሱበት ምጾሙበት ምሰግዱበት ሰዓት ነው እንጂ አሁን ምጨፍሩበት ሰዓት አይደለም። እባካችሁ እረፉ እረፉ። ይሄ መቅሰፍቱ እረፉ፣ መቅሰቱ ማን ነው እንትኑን እንዳይመታችሁ መቅሰፍቱ እንዳይመታችሁ እረፉ። እንደዚህ መቅበጥበት ጥሩ አይደለም። አንዳንዴ ለእግዚአብሔር ቦታ ስንሰጠው ጥሩ ነው። ይሄን ያደረገላችሁ ህዝቡን፣ ያስነሳላችሁ ህዝቡን እናንተ ላይ ሆይ ብሎ እንዲመጣ ያደረገላችሁ እግዚአብሔር እንደሆነ አስቡ። ህዝብ ስለወደዳችሁ ህዝብ ስለመጠላችሁ ሰብስክራይብ ስላደረጋችሁ አይደለም። ይሄ በማን ምክንያት ነው ይሄ የሆነው? ይሄን ነገር ያደረገው ማን ነው? እዚህ ላይ የቆም ነው በማን ነው? ይሄን ምንሰራው በማን ነው ብላችሁ አይምሯችሁን አሰሩት። ነገም ይጸጽታችሁ ይሄን የምትደሰቱበት ይሄን ደግሞ የምትኮሩበት ነገር ነገ ታጡታላችሁ፣ ነገ ትወድቃላችሁ፣ ነገ የሰው እጅ ታያላችሁ። በማናቸውም በማንኛውም አይነት ነገር ራሳችሁን አታሳብጡ። ራሳቸውን ያሳበጡ ራሳቸውን ከፍ ከፍ ያደረጉ አይተናቸዋል ሲወርዱና ሲወድቁ ነው እንጂ ከፍ ሲሉ። በዱ ባያቶቻችን በአባቶቻችን በነ አብርሃም በነ ሙሴ ዘመን የየናቸው ልባቸው ያበጠ አንድም ተሳክቶላቸው እስከ መጨረሻ በደስታ እየፈነቀጡ ወይም ሲኖሩ አላየንም። መጨረሻቸው እንደ ተጻፈልንም ሲዋረዱ እግዚአብሔርን ሲያሳዝኑ የኖሩ እንደዚሁ ልክ እንደናንተ ልባቸውን አብጠው ልባቸውን አሳብጠው በጸሎት ሰዓት በማንኛውም አይነት እግዚአብሔርን በማገልገል ሰዓት ልክ እንደናንተ እንጨፍር፣ እንብላ፣ እንጠጣ ሲሉ የነበሩ ሲወድቁ ነው ያየናቸው። ስለዚህ እኔ እንደ እህት ነው እንደ እህት ነው ይህን እየነገርኳችሁ ያላችሁ። ብዙዎቻችሁ ብዙ ነገር ልታወሩ ትችላላችሁ፣ አይመለከተንም ግን፣ ሰው በሚጠፋበት መንገድ ሲሄድ ተው የማለት ሀላፍትና አለብን። ትክክል አይደላችሁም የማለት ሀላፍትና አለብን። ስለዚህ አሁን ያለንበት በማንኛውም አይነት ሃይማኖት ይሁን ያለንበት ወቅት እንደው አብርሽና እሩት አለንበት የሚሉት እንግዲህ የኦርቶዶክስ እምነት ተከታይ ነን ብለው ነው የሚያስቡት፣ አይደለ ከኦርቶዶክስ ውጭ የሆኑት ሃይማኖት ያላቸው እንኳን እንደነሩታና እንዳብረሽ አያደርጉም፣ በአሁን ሰዓት ማለት ነው። እውነት ሴጣን እንኳን አያረግም እንደናንተ ማለት ነው። ምክንያቱም ሴጣን እንኳን የሚደሰትበት ሰዓት አይደለም አሁን ማለት ነው። ስለዚህ ወደ ራሳችሁ ብትመለሱ። ሌላው ደግሞ በኮሜንት ያሳዘናችሁ እንደው ከዚህ ሁሉ አንድ ኦርቶዶክስ ይጠፋል፣ አንድ ተው ሚላቸው እንዴ፣ ሁሉም አጨብጫቢ። እረ ተዉ እንጂ እረ ወደ እግዚአብሔር እንመለስ። ተዉ ተዉ እንጂ። ለዚህ እኮ ነው እኛ በሚቀጣን ነገር ለምን እናዝናለን? እውነት ለምንድነው ሀገራችን በሚሆን ነገር በሚፈጠረው ህዝቦቹ በሚያልቁበት ነገር ለምን እኛ፣ ማንን ምን አስተካከልን? እስቲ ወደ እግዚአብሔር ሆነን ምንድነው የጮህ ነው ምንድነው ያስተካከል ነው እንዴ? በአመት አንዴ የሚመጣበት ሰዓት እንኳን እኮ የምን ሰዓት እንደሆነ ማናቅ። ሰዎች እዚህ ጋር ለብልጭልጭ ነገር፣ ላጭብጫቢ፣ ማያውቋችሁም፣ ማታውቋቸው፣ ትላንት የመጡ ሚዲያ ላይ ምንም ላይሰሩላችሁ፣ ምንም ለማይጠቅማችሁ ሰዎች እናንተ እግዚአብሔርን አስዝናችሁ ስትኖሩ ግን አትጋረሙም ትንሽ አትገረሙም ሩታና አብሮች አሁን እናንዘ ኮሜንት ላይ የምታጨበጩ ምን ሊያረጉላችሁ ነው? እስቲ ንገሩ። እነሱ ከእግዚአብሔር በልጠው ነው እንዴ? ደስታችሁ ደስታ ነው። አሁን እረፉ የጾም ሰዓት ነው ብትሏቸው ኮሜንት ላይ እኮ ከብዛት ቢያገኙ እነዚህ ልጆች ይቆማሉ፣ ልባቸው ይሰበራል። ያን ለማድረግ ፈቃደኛ ይሆኑ። ምክንያቱም ተመልካች ነው ደስታ የሚሰጣቸው፣ ሀዘን የሚሰጣቸው ያለው እኮ ተመልካች ነው እናንተ ናችሁ ለዚህ የምታወቋቸው አብርሽና ሩታር ለሚጠየቁት ኮሜንታቶች ናቸውን ለዚህ ሁሉ ኃጢአት ምትደረጉት ማለት ነው፣ እናንተ ናችሁ። ምክንያቱም ኮሜንት ላይ ያላችሁም በእናንተ ነው እየሰሩም ያሉት እነሱ እናንተ እናንተ ላይ እኮ ነው እየሰሩ ያሉ፣ እናንተ ላይ ነው እያገኙት ያሉት። ስለዚህ ያንን ለማጣት ብለው ፈርታው እግዚአብሔርን እንኳን አይፈሩም። እግዚአብሔርን ቢፈሩ ይሄን ቃል አይናገሩም፣ አያመጡትም። ግን ሰውን ፈርተው እንደው ልባቸው ይመለስ ነበር። አሁን የምን ሰዓት ሆኖ ነው? የጭፈራ ሳት ነው? የሰርግ ሳት ነው? እኔ አይቼም ሰምቼም አላቅም በማንኛው እንኳን ሙስሊሞቹ ራሱ ማለት ነው የእኛ ጾም እነሱ አይመለከታቸው ማ እነሱ እንኳን በእኛ ጾም ላይ ሰርግ ሲደግሱ አይቼ አላቅም። እኔ እውነት ነው እምላችሁ ሰርግ ሲደግሱ አይቻላል። ስለዚህ የአብርሽና የሩታ የመንገድ መጥፊያ የሆናችሁ ኮሜንታተሮችና የሱ ተከታይ የሱ ፋሚኒል የሱ ፋሚኒል የምትሉ ሰዎች ናቸው። እኔ በእናንተ ነው እጅግ በጣም ያዘንኩት ማለት ነው። ሰው ሃይማኖት የግል ነው፣ ሀገር የጋራ ነው ይባላል። ግን ሃይማኖታችን ላይ እንድትቃልዱ ደግሞ አንፈቅድላችሁ። በማንኛውም ሰዓት እየወጣችሁ ህዝቡ በሚጸለይበት በሚያለቅስበት ሰዓት ፊቱ ወደ እግዚአብሔር በሚመለስበት ሰዓት እናንተ ደግሞ እዚህ ጋር የእናንተም ተከታይም እናንተም ደግሞ ህዝቡ እያጠፋችሁ ህዝቡን ወደ ሃይማኖቱ እንዳይመለስ ነገ ለሌላ አርአያ እንድትሆኑ ግን አንፈቅድላችሁም። እውነት በጣም ነው ያበዛችሁት። በጣም ልባችሁ አብጧል። በጣም ጥጋብ እኔ እንጃ አንጨርጭሯችኋል። እኔ መጨረሻችሁ ግን እፈረዋለሁ መጨረሻችሁን እፈረዋለሁ። እግዚአብሔርን የሌለበት እግዚአብሔርን ያልከበረበት የፈጠራችሁን ያላመሰገናችሁበት የእናንተ ጭፈራና የእናንተ ደስታ የት እንደሚያደርሳችሁ እፈራላችኋለሁ። እኔ ለእናንተ እፈራላችሁ፣ አለው ምንም አልልም። ሌላው ኮሜንታተሮች ወደ ራሳችሁ ብትመለሱ፣ ወደ ራሳችሁ ተመልሳችሁ ሌላውን ብትመልሱ መልካም ነው ብዬ አስባለሁ። ሌላው እየጠፋ እናንተም እያጠፏችሁ በዚህ እግዚአብሔር የሆነ ማስ ያወርድብን በምን ኃጢአታችን ነው ብላችሁ አፋችሁን ሞልታችሁ የምትናገሩበት ምንም አይነት ማስተባበሪያ የላችሁም ስለዚህ እረፉ ስነ ስርዓት ያዙ ስርዓትን እወቁ ትላንትም ሆነ ከትላንት ወዳ ነገም ሆነ ከነገ ወዳ እንደዚ አይነት እንደናንተ ቅጥያጣ የትም አታገኙም የትም ማለት ነው የትም የለም እናንተ እዛ ጋር ልትጨፍሩና ልትበሉ በስማ በጣም ነው የሚያሳፍረው እውነት በጣም ያሳፍራል። በጣም ለዛውም፣ መስቀል አስራ ማለት ነው። በጣም ያሳፍራል። ሰላማችሁ ብዙት ይበልልኝ።